ዛሬ እንግዲህ ሀይሚና ቡራ በአዲስ ቻናል መጥተዋል ማለት ነው። በአዲስ ቻናል ሲመጡ ደግሞ የሁላችንም ጥያቄ ነበርና እሱን ጥያቄ ደግሞ ጊዜ ሲያገኙ ዛሬ ፈጽመውታል ማለት ነው። እጅግ በጣም በጉጉ ስን ጠብቀውና የሁላችንም ጥያቄ ነበርና ና ይገባዋል በማለት እንግዲህ ዛሬ ማለት ነው በአዲስ ቻናል ሀይሚና ቡራ የአራቱ ልጆች አባትና እናት በእነሱ ስም ሰብስክራይብ እንድት ታደርጉት የሁላችንም ጥሪ ይሆናል ማለት ነው። እነ ችን ጥሪ ይሆናል ማለት ነው እነ ብሩክም እና ሀይሚ ኮሚኒቲ ላይ ማለ እኔም ሼር አድርጌዋለሁ። እኔ ጋምብት ገዋለሁ ማለት ነው ኮሚኒቲ ላይ። ስለዚህ የምንወደው የምናከብረው ባለውለታችን ምርጡ ወንድማችን የሀይሚና የቡራ መከታ ፍጼ በአዲስ ቻናል መቷል ማለት ነው። የጨረቃ ቤተሰቦች ሰብስክራይብ እንደምታረጉት፣ ሪከርዱን እንደምትሰብሩት በአራቱ ልጆች አባት እና እናት ስም ተጠይቃችኋል ማለት ነው ይህንን ደግሞ በደስታ እንደምታረጉት ባለሙሉ ተስፋ ነኝ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ እያልኩኝ እንግዲህ ትንሽ ስራ በዛ ይላል የሁላችንም ግን ደግሞ በአጭር ቪዲዮ ቢሆነም አንቀርም መጥቻለሁ ማለት ነው። ዛሬ በጣም ደስ ብሎኛል። እውነት ለመናገር ሀይሚና ቡራ በራሳቸው ቤት አልመጡም፣ ነገር ግን አንድ ትልቅ ነገር ይዘው መጥተዋል። ለፍጼ አዲስ ቻናል ከፍተውለታል። በጣም በጣም እናመሰግናለን የሁላችንም ጥያቄ የነበረና እንግዲህ ይሄው ጊዜ ሲኖራቸው አስበውበት ይሰራል ብለውም ሊያስደስቱት ቻናል ከፍተውለታል ፍፄ ወንድማችን የሀይሚዬ ታዛዥ የብሩክም ታዛዥ የሁላቸው ምርጥ ባለሁለታ ሲጣሉ ሲጋጩ የሚያስታርቃቸው የሁለቱም ፍቃደኛ ወንድም ፍፄ ነው እና ስለዚህ ሰብስክራይብ በማድረግ ሪከርዱን እንድትሰብሩት ብሩክም ሀይሚም ጥሪያቸውን አስተላልፈዋል ማለት ነው ስለዚህ የጨረቃ ቤተሰቦች ብሩክ ጋ ሁለት መቶ ሺ በላይ አለ ሀይሚ ጋም ወደ መቶ ሰማኒያ ሺ ቤተሰብ አለ እንዲሁም ከሃይሚና ከቡራ ባለፈ የሌሎቹ ቤተሰቦችም እንግዲህ ፍጼን የምትወዱት የምታከብሩት አላችሁ። ስለዚህ ለፍፄ እስኪ በዚህ ቪዲዮ እኔ 50 ሺ ጠብቃለሁ። እውነት 30 ሺ፣ 20 ሺ እየተባለ ነው፣ 50 ሺ ጠብቃለሁ ማለት ነው። ምክንያቱም ፍጼ ማለት አይታችሁታል። እንግዲህ እኔ ብናገር ምኑን ከየት ጀምሬ ወደ የት ማለት ነውና የሰው ልጅ የምትገምቱት በራሱ በሚሰራው የስራ ልክ አልፎ ለሰዎች ባለው መልካም አስተሳሰብና ቅንነት ነው። ስለዚህ ለፍጼ ደግሞ ይገባዋል። ቤተሰብ አድርጉት። ሀይሚና ብራም እና መሰግናለን። እንደዚህ ማለት ጊዜ ሲኖራችሁ አስታውሳችሁም እረስቶትም አይደለም ግን እያመቻችሁ ስለነበር ይመስለኛል እና በነገራችን ላይ ሀይሚና ብሩክ በጣም ብዙ ቦታ ነው የሚደርሱ። በጣም ብዙ አዳዲስ ቻናሎች ሰሞኑን እየተከፈተ እያየው ነው እና ይደርሰኛል፣ እኔም ሰብስክራይብ አደርጋለሁ ማለት ነው። እንግዲህ ባላችሁ ቻናል ሁሉ ሰብስክራይብ አደርጉት ፍጼን ማለት ነው። ይገባዋለ ፍጼ። ስለዚህ ሀይሚና ብራ እንግዲህ ዛሬ ያው ስለ ፍጼ አንዳንድ ነገር በማለት ያለፈውን የሰራቸውን ስራዎች በማስታወስ በጣም ብዙ ተወዳጅነትን አግኝቷል። የብዙ ሰው ጥያቄ ነው ብለዋል ማለት ነው። ፍጼም እንግዲህ አላመነም፣ አልጠበቀም። እንግዲህ ያው ጎበዝ ነው ደግሞ ይሰራል። የእውነት እኔ ቻናል መከፈቱ ከሱም ባለፈ በቃ እነ ሀይሚ እነ ቡራ እንደዚህ፣ ለምሳሌ ቡራ የሆነ ቦታ ሲሄድ ወይም ሀይሚ እንደዚህ ብቻዋን በምትሆን ሰዓት አላደለ ቪዲዮ አብረው ይሰራሉ። አላ፣ አይደለም፣ ከምንም ነገር ባለፈ ብቻ ቻናል መኖሩ ለፍጼም በጣም በአንደኝነት አሪፍ ነው፣ ይሰራበታል፣ በጣም ጎበዝ ነው። ከዛም አልፎ ደግሞ ከነሀይሚ ከነቡራ ጋርም አንዳንድ ቀን አብሮ ይሰራል ብዬ አስባለሁ። ምርጥ ምርጥ ስራዎችን ደግሞ ይዞ እንደሚመጣም ተስፋ አደርጋለሁ። ደግሞ በጣም ኦዲንስ ይወደዋል ልጁ ከሚሰራው አንጻር፣ ከቅንነቱ ከመልካምነቱ አንጻር በጣም ብዙ ወዳጅን አፍርቷል ማለት ነው። ስለዚህ ፍጼ ደግሞ የቡራን ወይም የጨረቃ ቤተሰቦችን እናንተን የመሰ ቤተሰቦች በሀይሚና በቡራ በተፈጠሩት ነገሮች በዛን ሰዓት ለእኔ በውስጥ እየደወላችሁ ስታናግሩኝ የነበራችሁ ከቤተሰብ በላይ እንደምታስቡላቸው እኔ አውቃለሁ እና ስለዚህ ይሄን ቤተሰብ ስለተቀላቀልኩ እጅግ በጣም ደስ ብሎኛል፣ በማለት እንግዲህ የጨረቃ ቤተሰቦችንም ምስጋና አቅርቧል ማለት ነው። የጨረቃ ቤተሰቦች አዎ ይለያሉ። እነ ብሩክ በሄዱበት በተራመዱበት፣ ልክ የታዘዙትን ከማድረግ ወደኋላ አይሉም። የጨረቃ ቤተሰቦች ትክክለኛ እና እውነተኛ ኦዲንስ ናቸው ማለት ነው። ስለዚህ አሁንም ቢሆን ፍጼን ሰብስክራይብ አድርጉት። ሀይሚ ኮሚኒቲ ላይ ያለ፣ ቡራ ኮሚኒቲ ላይ ያለ፣ እንዲሁም ሌሎች ሰዎቻችሁም ሼር አድርጉት። እኔ ጋር ኮሚኒቲ ላይ ማለው ማለት ነውና ሼር አድርጌዋለሁ። ሰብስክራይብ አድርጉት፣ ባለ በለላችሁ ማለት ነው። እኔ ባለኝ ሁሉ ነው ሰብስክራይብ ማድረገው፣ በሁለት ቻናል በዋና እንዲሁም ባለኝ የው ትርፍ አካውንትም በሱም ማድረግ ይቻላል። በሚቀንሳት ይቀንሳል፣ ችግር የለውም። ትርፍ አካውንት ብዙ ጊዜ ይቀንሳል፣ ግን ቢሆንም ለጊዜው ይመስለኛል አይደለ። ከፍ እንዲል ባላችሁላ ሰብስክራይብ አድርጉት። እኔ ባልኝ ምረዋለሁ ማለት ነው፣ በአስር ምናምን ማለት ነው። እውነቴን ነው የምላችሁ። ቢያንስ ሁሉንም ቪዲዮውን ባላየው የተወሰነ ደቂቃ ብቻ እያየው ከፍቼ ሰብስክራይብ አርገዋለሁ፣ ምክንያቱም ይገባዋል። በጣም መልካም ሰው ነው ማለት ነውና፣ ስለዚህ ውድ የቻናል ቤተሰቦች፣ እንግዲህ ዛሬ ሀይሚና ብሩክ ያው በራሳቸው ቻናል አልመጡም፤ የመጡት በፍጼ በአዲስ ቻናል ነው ማለት ነው። ስለዚህ በጣም የሁላችሁም ደስ እንደሚላችሁ ተስፋ አደርጋለሁ። ምክንያቱም ሁላችሁም ለፍጼ ቻናል ሊከፈትለት እያላችሁ ጥያቄ ስታቀርቡ ነበርና እኔ ራሱ ማለት ነውና ብዙ ጊዜ ቪዲዮ ሰርቻለሁ ለፍጼ ቻናል ሊከፈትለት እያልኩ ስለዚህ ይኸው ተከፍቷል። አሁን ከኛ የሚጠበቀው ሰብስክራይብ ማድረግ ነው። ውዴ ጨረቃ ቤተሰቦች ሰላማችን